ኤስኦኤስ የህጻናት መንደሮች በኢትዮጵያ መንግስታዊ ያልሆነ ግብረሰናይ ድርጅት በሀገሪቱ በተለያዩ ክልሎች የተለያዩ ማህበረሰብ ተኮር ስራዎችን የሚሰራ ድርጅት ነው። ኤስኦኤስ ህጻናት መንደር በሐዋሳ ፕሮግራም ኤቢሲዲ ፕሮጀክት በሲዳማ ክልል ህጻናት በአቅራቢያቸው ትምህርት እንዲያገኙ የቅድመ መደበኛ ትምህርት ቤት አስገንብቶ አስመርቋል። በምረቃ ስነስርዓቱ ላይ የተገኙት የሲዳማ ክልል ትምህርት ቢሮ ምክትል ቢሮ ኃላፊና የቢሮ ኃላፊው ተወካይ አቶ ዘገየ ኩይሳ የትምህርትን ጥራት ለማስጠበቅና ተደራሽነቱን ለማስፋት ከአጋር ድርጅቶች ጋር በቅንጅት መስራት የሀገሪቱን ትምህርት ስብራት ለመጠገን ከሚያስችሉ አማራጮች አንዱ መሆኑንና ቅድመ መደበኛ ትምህርት ላይ በትኩረት መስራት አማራጭ የሌለው ጉዳይ መሆኑን ተናግረዋል። መሰረት ስንል ኬጂ ነው። ጅምሩ ላይ ማወቅ ያለበትን ያውቁ፣ ቅድመ መደበኛ ላይ ማወቅ ያለበትን መማር ያለበትን ተምሩ፣ መለየት ያለበትን ለይቶ የወጣ ተማሪ ወርቋ አይወርቅም። በዚህ አንጻር የግል ባለሀብቶች፣ የግለሰቦች ረጂ ድርጅቶች እነኛ እንዲያግዙን ጥሪ አድርገናል። እስኪ አሁን በዚህ ስታንዳርዱን በጠበቀ በዲዛይኑ የተሰሩ ትምህርት ቤቶች ከሰባ ሰባት በላይ ትምህርት ቤቶች ተሰጥቷል። ዘንድሮ ዓመት ስራ ጀመሩ ሰባ ስምንተኛው እናንተ ጀመራችሁ እናንተው ጨረሳችሁ። አክለውም ድርጅቱ በተለያዩ ጉዳዮች ላይ ትኩረት አድርጎ የሚሰራቸው ስራዎችም ለማህበረሰቡ አስተዋጽኦ ጉልህ መሆኑን ገልጸዋል። ኤስኦኤስ የወላጅ ጥበቃና እንክብካቤ አጡ ህጻናትና ወጣቶች ላይ የሚሰራ ማህበረሰብ ተኮር ድርጅት ቢሆንም ትውልድን ከመቅረጽ አንጻር በትምህርቱ ዘርፍ ትኩረቱ የላቀ ነው ሲሉ የኢትዮጵያና የደቡብ ሱዳን ብሔራዊ ጽህፈት ቤት ዳይሬክተር አቶ ሳህለ ማርያም አበበ ገልጸዋል። ወደ ነገ የምንልከው ትውልድ አገርን በአግባቡ የሚረከብ፣ አገርን የሚመራ፣ አገርን የሚያበለጽግ ትውልድ እንዲሆን የመነሻ ስራው ቅድመ መደበኛ ትምህርት ነው። ቅድመ መደበኛ ትምህርት እድል ያላገኘ ልጅ መደበኛ ትምህርት ላይ በብዙ ሲጎዳ እናውቃለን። ብዙ የጥናትና ምርምሮች የሚሄንን ነገር ያመላክታሉ። ስለዚህ አሁን መንግስት የያዘው አዲስ አቅጣጫ የቅድመ መደበኛ ትምህርት ለሁሉም ዜጎች ሊደርስ ይገባል የሚለው በጣም ትክክለኛ አቅጣጫ እንደሆነ እናምናለን። ፕሮጀክቱ ዘላቂነት ባለው መልኩ የማህበረሰቡን ሕይወት ለማሻሻል የሰራቸው ስራዎች በርካታ መሆኑንና በትምህርቱ ዘርፍም ለትምህርት ውጤታማነት አስተዋጽኦ የላቀ ነው ሲሉ የሐዋሳ ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ብርሃኑ ደሳለኝ ተናግረዋል። በእኛ እንደ ትምህርት መምሪያ በትምህርት ዘርፍ በተለይ በዚህ በቦሽሮ በፊንጫዋ በባውቅ ሁለት ያደሪያ ትምህርት ቤት እንዲሁም በአላሙራ አንደኛ ደረጃ ትምህርት ቤት መምህራንን በማሰልጠን የትምህርት ግብዓት በማቅረብ ትምህርት ቤቶቻችን ውጤታማ እንዲሆኑ ትርጉም ያለውን ስራ እየሰራ ያለ ፕሮጀክት ነው። በትምህርት ቤቶች ላይ የሚታዩ ጉድለቶችን በመለየትና በማስጠናት በተሰሩ ስራዎች በተጨባጭ ለውጥ የተገኘባቸው መሆናቸውን የኤስ ኦ ኤስ ህጻናት መንደሮች ፕሮግራም ዳይሬክተር አቶ ጸጋይ ደጀኔ አብራርተዋል። ወደ ትምህርት ቤት እንመጣና ትምህርት ቤት ጥራቱ የተጠበቀ ትምህርት ያገኙ ዘንድ ትምህርት ቤት ላይ የጎደሉትን እናሟላለን። ሁሉም ስራዎቻችን ጥናትን መሰረት ስለሚያደርጉ የትምህርት ቤቶችን ክፍተቶች አስጠንጠን ነው ተጠናው ጥናት ሪከመንዴሽን መሰረት ወደ ትግበራ ምን ሄደ እነዛ ፕሮጀክቶች ደግሞ ሁሉም ውጤታማ ናቸው እና የተመሰከረላቸው ናቸው። በቴክኖሎጂ የታገዘ ትምህርት ለተማሪዎች ለመስጠት የሚያስችልም የኮምፒውተሮችንም ድጋፍ አበርክተዋል። ከምረቃ ስነስርአቱ ጎን ለጎን ለሎቄ የከፍተኛ ሁለተኛ ደረጃ ትምህርት ቤት የኮምፒውተር ማዕከል ግንባታ ማስጀመሪያ መሰረተ ድንጋይም አኑረዋል። በአጠቃላይ ከ27 ሚሊዮን ብር በላይ የሚገመት ወጪ በትምህርት ቤቶች ድጋፍ መደረጉን ማወቅ ተችሏል።